ዕለተ እሁድ ሰኔ 1 ቀን 2017 ዓ ም ጤና ይስጥልኝ። የተከበራችሁ ተመልካቾችና አድማጮች እንደምን ሰነበታችሁ? ከለንደን የጸዳል ኢትዮጵያ ኔትወርክ የዜና ዘገባችን አሁን ይዘንላችሁ እንቀርባለን። በቅድሚያም ርዕሰ ዜናዎቹን እነሆም። ኢትዮጵያም ከጎረቤቶቿ ጋር ያላት የጋራ ድንበር ከ50 በመቶ በታች ብቻ በውል የተሰመረ መሆኑ ተገለጸ። 5311 ኪሎ ሜትር ርዝመት ያለው የኢትዮጵያ አጠቃላይ ድንበር ከሶማሊያ ጋር ያለው 1626 ኪሎ ሜትር ከፍተኛው ሲሆን፣ ዝቅተኛው ደግሞ ከጅቡቲ ጋር ያለው 377 ኪሎ ሜትር ነው። በዝርዝር ይህን ዜና እንመለከተዋለን። ኤርትራም እየተተናኮሰችንም ቢሆን የቃላት ጦርነት ውስጥ አልገባንም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የቃል ጦርነት ተጀመረ ይመስለኛል የሚል ከፓርላማ ባል ለቀረበ ጥያቄ የውጭ ጉዳይ ሚኒስትሩም የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ አጋርተዋል፣ ጆሮ ልንሰጣቸው ግን ይገባል ሲሉም ተናግረዋል። እንዴት እንመለከተዋለን። የኤርትራና የኢትዮጵያ ጉዳይ አሁን ወደ ጦርነት ጅማሩ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል። ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለውን? የማይመቹ የሚጎረብጡ ነገሮች እናያለን። እነዚህ ነገሮች በሆደ ሰፊነት የምናልፋቸው በትዕግስት በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለሕዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው። መንግስት ህገ መንግስቱ መሻሻል እንዳለበት ቢያምንም ህገ መንግስቱም ማሻሻል ችግሮች ሊያስከትል ይችላል የሚል ስጋትን ያዘለ ባለ 30 ገጽ ሰነድ ለብሔራዊ ምክክር ኮሚሽኑ አቅርቧል። ኮሚሽኑም በሌላ በኩል በትግራይ ክልል አጀንዳ ለማሰባሰብ ለሐምሌ ወር ቀጠሮ መያዙን አስታውቋል። በዚህ ላይ ዘገባ አለን። የለንደን የኢትዮጵያ ኤምባሲም ለመጀመሪያ ጊዜ አገልግሎቱን ተገልጋዮቹ ወዳሉባቸው ከተሞች ማንቀሳቀሱን በማኅበራዊ ትስስር ገጹ ላይ አስታውቋል። በማንቸስተር ከተማ ለሶስት ቀናት አገልግሎቱን ለኢትዮጵያውያንና ትውልደ ኢትዮጵያውያን መስጠቱን ነው ከኤምባሲው የማኅበራዊ ትስስር ገጽ ላይ ያገኘነው መረጃ የሚያመላክተው። በዚህ ዙሪያ ተጨማሪ ዘገባ ይዘንላችሁ እንቀርባለን። እውነት ለመናገር ለተለያዩ ፐርሰናል እንትኖቼ ሰርቪሶች ለሚያስፈልጉኝ ለንደንን ሳስበው እውነት ለመናገር ትንሽ ርቆ ቢዚ ሆኖ ነው የሚታየኝ። ሁሉም ሰርቪስ ነው በለንደን በለንደን ኤምባሲ የሚሰጥ ሰርቪስ ነው። ቤዚካሊ ቤት ድረስ መጥቶ እዚህ ምጥ ማለት ነው። ስለዚህ ምንም ነገር ውስጥ ኢንቮልቭ ሆንም አልሆንም ይሄኛው ቤዝድ የሆነ በሰርቪስ ላይ ይሄ ሰርቪስ ደግሞ እኔ ማንም ሰው የማንም ፖለቲካ አባል አልሆንክም አልሆንክም፣ ይህ ሰርቪሱ ያስፈልጋል። ወይዘር ዊላይክ እንግዲህ አገልግሎቱን በውጭ ተደራሽ ለማድረግ በተለይም ደግሞ ከዚህ በፊት ባለን መረጃ እምባሲው ብዙ ጊዜ አገልግሎቱ የሚሰጠው በዋናው መስሪያ ቤት ወይም ለንደን በሚገኘው መስሪያ ቤት ብቻ ነበር። መልካም። በቀጣይም ይህንን አገልግሎት በልዩ ልዩ ከተሞች ተደራሽ ለማድረግ እቅደዋል። አራቱም የዩናይትድ ኪንግደም በታላቋ ብሪታንያ የተለያዩ ከተሞች ይህንኑ አገልግሎት ለዜጎቻችን ለኢትዮጵያና ለትውልድ ኢትዮጵያውያን ተደራሽ ለማድረግ አክለናል። ቡና ጠጡ ይላል የዛሬው የቢቢሲ ዘገባም። ከጤና እክል ጋር በተደጋጋሚ በክፉ ስሙ ሲነሳ የነበረው ቡና ወሬው ሁሉ በጥናት ያልተደገፈ ነበር ሲል ገልጿል። ዘገባውን በዝርዝር እንመለከተዋለን። ቦይንግ የ346 ሰዎችን ህይወት ለቀጠፈው የኢትዮጵያና ኢንዶኔዥያ አየር መንገድ 737 ማክስ አውሮፕላን አደጋ ላለመከሰስ የ1.1 ቢሊዮን ዶላር ካሳ ለመክፈል ተስማምቷል ኩባንያውናም የአሜሪካን የፍትህ መስሪያ ቤቶች በተናጥል የደረሱበትን ስምምነት አፀያፊ ሲል የተጎጂ ቤተሰቦች ጠበቆች ገልጸዋል ኮንነዋልም ይህንንም እንመለከታለን በመጨረሻም የዶናልድ ትራምፕና የኤለን መስክ የ129 ቀናት የፖለቲካ ጋብቻ ወደ አደባባይ በወጡ የቃላት ጦርነቶች ተቋጭቷል። ከአሳፋሪና ጸያፊ ኩንናም አይኑን ማየት አልፈልግም ወደሚል የተቀየረው የሁለቱ ቢሊነሮች የቃላት ጦርነት ትኩረትን ስቧል። በዛሬውን ዘገባችን ያካተትነው አንዱ ርዕሰ ጉዳይ ነው። ከጸዳል ኢትዮጵያ ኔትወርክ አሁን ዜናዎችን በዝርዝር ይዘንላችሁ እንቀርባለን።

በለንደን የሚገኘው የኢትዮጵያ ኤምባሲም ለመጀመሪያ ጊዜ ነው ባለው የአገልግሎት አሰጣት ተገልጋዮች ወደሚገኙበት ከተሞች መንቀሳቀሱን አስታወቀም። ከኤምባሲው የማህበራዊ ትስስር ገጽ ላይ ባገኘነው መረጃ ላለፉት ሶስት ቀናት አገልግሎቱን ኢትዮጵያውያንና ትውልደ ኢትዮጵያውያን ወደሚገኙበት የብሪታንያ ከተማ ማንቸስተር በመሄድ ለተገልጋዮች አገልግሎት ማቅረቡን ከማህበራዊ ትስስር ገጹ ላይ ተመልክተናል። በዚህ ዙሪያም ተጨማሪ ማብራሪያ እንዲሰጡን የኤምባሲውን የስራ ኃላፊዎች ፈቃደኝነት መሆናቸውን በመጠየቅ አነጋግርናቸዋል። አመሰግናለሁ ስሜ ገዛይ መኮንን እባላለሁ በለንደን የኢትዮጵያ ኤምባሲ የኮንሶላ ክፍል ኃላፊና የኢሚግሬሽን ሰራተኛ ነኝ። በተደጋጋሚ ከተገልጋዮቻችን በሚደርሱ የስልክ ጥሪ ሩቅ ቦታ እንዳሉ፣ አገልግሎቱን ለንደን ድረስ መጥተው ለመውሰድ እንደሚቸገሩ፣ ነገር ግን ደግሞ አገልግሎቱን በጣም እንደሚፈልጉ በምን መልኩ ኤምባሲው ሊረዳቸው እንደሚችል ብዙ ጊዜ ጥያቄ ያቀርቡ ነበረና ሰዎች ሰው ይሄን መሰረት በማድረግ አስቀድመን ከለንደን ኤምባሲ ተነጋግረን አገልግሎቱን ለህብረተሰቡ ተደራሽ በማድረግ በተለይም ደግሞ ኢትዮጵያዊን ኮሚኒቲ ባሉበት የተለያዩ ከተሞች ፕሮግራም በማውጣት አገልግሎቱን ተደራሽ ማድረግ አለብን ብለን ነው እንግዲህ የመጀመሪያውን አገልግሎት ወደ ማንቸስተር ይዘን የመጣ ነው። አገልግሎቱን በዛ መንገድ ነው የጀመርነው። ይሄ እንዳየሁት መረጃ የመጀመሪያ ጊዜ ይመስለኛል። ምክንያቱም ኤምባሲው የሚገኘው ለንደን ነው። ህብረተሰቡ ደግሞ ከለንደን ውጭ ያለ ብዙ ህዝብ ለንደን እንደሚኖርም፣ ከለንደን ውጭ ብዙ ሰዎች እንዳሉ ይታወቃል። ብዙዎቹ በስራ በተለያየ ቤተሰብ ልጆች በማስተዳደር ምክንያት ለመንቀሳቀስ የማይችሉ እንዳሉ የዚህን ሀገር ኑሮ የታወቀ ነውና፣ ምን አላችሁ ህብረተሰቡ ይህንን አገልግሎት ወደ አካባቢ ስታቀርቡ ህብረተሰቡ ያገኘ ነው። በጣም ከምንጠብቀው በላይ ነው። እስካሁን በአርባ አመት የቆዩ ሰላሳ ምናምን ከዛ ብዙ አመት የቆዩ ተገልጋዮችን አጋጥመውናል። ስለዚህ ይሄ ኤምባሲው የመጀመሪያ ነው። እኛ ያለንበት ድረስ አገልግሎቱን ለመስጠት በተለይም የቆንስላና ዲያስፖራን አገልግሎት ለመስጠት በመምጣታችሁ በጣም ደስተኛ ነን። ቀጣይነት እንዲኖሩ ብታደርጉልን የሚል በጣም የሚያበረታታ ፊድባክ ነው ከህብረተሰቡ ያገኘ ነው። ትናንትና እኔ አብዛኛውን ጊዜ ፐርሶናሊ የማላምንበትን ነገሮች ብዙ ጊዜ አልሳተፍም አልሆንም እና እዚህ የመጣሁት እንዴት ነው ጥያቄ ምልክት ይዤ ነው እና ብዙ ጥያቄዎችም ይዤ ነበር የመጣሁት በጣም ደስ በሚል መንገድ አሲስት ያደረግኩት ማለት ኢንቫይት ተደርጌ ለዲስካሽኑ ሳይሆን እንደው ሀፕን አድርጎ ራውንድ ቴብል ላይ ደስ በሚል መንገድ የሆነ ሰው አስተሳሰቡን አላይደለም አይደለም ፖይንት ኦፍ ቪውን ከእንትኑ ጋር ከሰርቪሱ ጋር ቀይሮ ሲሄድ ማየቴ እውነት ለመናገር በጣም ነው ደስታ የተሰማኝ እና ከእኔ እኔ ጥያቄን ከማድረጌ በፊት ስለሆነም ሞር አላይደለም አይደለም ኮንፊደንስ እንዲኖረኝ ስለምንነቱ እና ይህ ሰው እንደዚህ ይሆናል እንደዚህ ነበረ ብዬ አላሰብኩም ነበረ። ለካስ ፒውርሊ ለሰርቪስ ነው እኛን ሰርቭ ልታደርጉ ነው የሚለውን ነገር ራሱን አሳምኖ መሄዱ እውነት ለመናገር በጣም ደስ ብሎኛል። ምክንያቱም አንድ ሰው ራሱ ኤክስፒሪየንስ ያደረገው አለ፣ ከጎን ደግሞ የሰማው ሰው አለ እና በጣም ደስ በሚል መንገድ ትህትና በተሞላው መንገድ አስተሳሰቡን ያንን ሰው ትንሽ ኦፍኮርስ ለእያንዳንዳችን የራሳችን ፐርሰናል ኦፒኒየን እና የምንኖራቸው ሰዓት አለ። ግን ፐርሰናል ኦፒኒየኑ ትኩሳማ ነበረ እና ከዛ አንጻር ያንን ትግስት አድርገው ደስ በሚል መንገድ እንዴነው ለስታንድ ለሚያደርጉት ነገር ኤክስፕሌን ማድረጋቸው በጣም እንዴነው አሸናፊ ያደርጋቸዋል ብዬ አስባል። እና በጣም ነው ደስ ያለን። ቱ ቢሆን ውስጥ እና ኢንካሬጅ ትናንትና ሄደንም ያነጋገርናቸው ሰርቪስ ለመቀበል ሳይሆን ይሄ ነገር እንዲቀጥል እንፈልጋለን። ኢን ዋን ዌይ ኦር አናዘር ሰርቪሱን ይፈልጋል ሰው እኛ ብንጠራቸው ብለን የተነጋገርነው እና ቱ ቢሆን በጣም ነው ደስ ያለኝ፣ ለእኔ ለራሴ ሳይሆን እዚህ ላለው ሰው ከመንከራተት ነው ያዳኑት። ፕላስ ቢያር ደ ፈርስት ፔፐር ሰርቪስ ይዞ ሲመጡ ነቢዩ ሰለሞን እባላለሁ። ያው በለንደን የፌድሬ ኤምበሲ የዲያስፖራ ክፍል ኃላፊ ነኝ ማስተባባሪ ነኝ። እንግዲህ በዋነኛነት ዛሬ ማንቸስተር የመጣንበት ወይም ባለፈው ከአርብ ጀምሮ ወደ ማንቸስተር ከተማ የመጣ ነው። በኤምባሲያችን በኤፌድሪ የለንደን ኤምባሲ ይሰጡ የነበሩ የቆንስላ እና የዲያስፖራ አገልግሎቶቹን ለማህበረሰባችን ተደራሽ ማድረግ ነው በዋነኛነት ታሳቢ ያደረገው። እነዚህም አገልግሎቶች ከጁን ስድስት አንስተን እስከ ዛሬው አርብ ዕለት ማለት ነው ጁን ስድስት እስከ ጁን ስምንት ዛሬ እሁድ ዕለት ድረስ በማንቸስተር ከተማ እየተሰጠ ይገኛል። ዋና ዋና አገልግሎታችንም ቀደም ሲል የቆንስላ ኃላፊያችን እንደገለጹት የፓስፖርት እድሳት፣ የትውልድ ኢትዮጵያ፣ የመታወቂያ ውክልና፣ የሰነድ ማረጋገጥ፣ የወንጀል ነጻ፣ እነዚህ የመሳሰሉ የአሻራ አገልግሎት በዲያስፖራ በኩል ደግሞ የኢንቨስትመንት ድጋፍ አገልግሎት አለ። የተመላሽ ዜጎች የቀረጥ ነጻ እና ከቀረጥ ክፍያ ጋር ተገናኝቶ ያሉ ለተመላሽ ዜጎች የምንሰጠው አለ። የፍራንኮ ቫሉታ ኢንቨስትመንት አካባቢ ላይ ተሰማርተው ለሚገኙ እና በኢትዮጵያ ውስጥ የኢንቨስትመንት ላይሰንስ ላወጡ ዜጎች ቀደም ሲል ለንደን በመምጣት አገልግሎቱን ለማግኘት ሲጠባበቁ የነበሩ ሰዎች እዚሁ እንደምንመጣ በመግለጽ እዚሁ እንዲያገኙ ለማድረግ ጥረት እያደረግን ነው። በጥቅሉ በዋነኛነት አገልግሎትን የዲያስፖራ ኮሚኒቲ በኤምባሲያችን ሲሰጥ የነበሩትን አገልግሎቶች በሚኖርበት አካባቢ ሳይንገላታ የትራንስፖርት ውጪ ሳያወጣ እንደዚሁም ደግሞ የማደሪያ የማረፊያ ቦታ ሳይቸገር አንዳንድ ደግሞ የቤተሰብ ኃላፊዎች አሉ፣ እናቶች አሉ። እነዚህ እነዚህ ደግሞ ልጆቻቸውንም ሳይተዉ ባሉበት አካባቢ ላይ ተደራሽ ማድረግ ነው በዋነኛነት ዓላማ አድርገን ይዘን የመጣ ነው። ይሄንን ነው እያከናወን ያለነው እስከ ዛሬው ድረስ። መልካም። በቀጣይም ይህንኑ አገልግሎት በልዩ ልዩ ከተሞች ተደራሽ ለማድረግ እቅደዋለን። በአራቱም የዩናይትድ ኪንግደም በታላቋ ብሪታንያ የተለያዩ ከተሞች ይህንኑ አገልግሎት ለዜጎቻችን ለኢትዮጵያና ለትውልድ ኢትዮጵያውያን ተደራሽ ለማድረግ አቅደናል። በዋነኛነት የምንፈልገው በየአካባቢው ማህበረሰቡ እየተደራጀ ጉዳዮቹን በተበታተነ መልኩ ከማቅረብ ይልቅ ይህን ያህል ሰዎች እንደዚህ አይነት ጉዳይ አለን እና መታቸው አገልግሎት ስጡን የሚል ፕሮፖዛል ካለ ወይም ፍላጎት ካለ ጥያቄ ከቀረበ ደግሞ እንደዚሁ ተደራሽ ለማድረግ አቅደናል አስበናል። በዋነኛነት በተለይ ኮሚኒቲ አመራሮች የኮሚኒቲ አደረጃጀቶች የሃይማኖት ተቋማት በስራቸው ያሉ የተለዩ ማህበረሰቦች የሚፈልጓቸውን አገልግሎቶች ለይተው በዚህ ወቅት እኛ ጋር ኖ የሚል ጥያቄም ካለ ደግሞ እሱ እሱ ስራችንን የበለጠ ቀላል ያደርገዋል እና አይ ቲንክ የተለያዩ ማህበረሰብ አደረጃጀት እድሮች እንዳሉ እናውቃለን። ማህበረሰቡ ደግሞ እንደዚሁ በተለያየ መንገድ ለመረዳዳት የሚመሰረታቸው ማህበራዊ ተቋማት አሉ፤ እቁ፣ ብድር ወዘተ እያለን እነዚህም ይሄ ሚና ሊኖራቸው ይችላል። ኮሚኒቲዎች ኢትዮጵያን ኮሚኒቲ ተብለው በህጋዊ መንገድ ሬጂስተርድ ሆነው የሚሰሩ በስራቸውም ብዙ ሰዎች ያቀፉ የተለያዩ የማህበረሰብ አደረጃቶች እንዳሉ እናውቃለን። እነዚህ አደረጃጀቶች በስራቸው ላቀፏቸው የማህበረሰብ ክፍሎች አገልግሎቱን ተደራሽ ለማድረግ በእኛ በኩል ትብብር ቢያደርጉ ብዙ እየመጡ ያሉ እቅዶች ስላሉ ከኤምባሲው ከተለይ ደግሞ ኢትዮጵያና ስሉ ኢትዮጵያውያን ከትውልድ ሀገራቸው ጋር ለማስተሳሰር የሚያስችሉ በኢንቨስትመንት በቤት ግንባታ ወዘተ በመሳሰሉት ፋሲሊቴት ለማድረግ የታሰቡ ነገሮች ስላሉ እነዚህ እነዚህን ተደራሽ ለማድረግ ቢተባበሩ ብዙ ስራዎቻችን ቀላል ይሆናሉ። ማህበረሰቡም በቀላሉ አገልግሎታችን ማግኘት ይችላል ብለን እናስባለን። ይህንኑ ነው ለማድረግ እያቀድን ያለ ነው።